ሰላም ውድ አድማጮቻችን፣ የዕለቱን የዝውውር መረጃዎች ይዘን ተመልሰን መጠናል። በተለይ ማንቸስተር ዩናይትድ ቤት የመጀመሪያ የሆነውን ለብሪያም ሚን ቦሞ ጥያቄውን አቅርበዋል፣ ነገር ግን የመጀመሪያ ጥያቄያቸው ውድቅ ሆኗል። ሌላኛው ፍራንኮ ማስታንቱኖ የዣቪ አሎንሶ ና የሉዊስ ኤንሪኬ ፉክክር በዚህ ተጫዋች ላይ ቀጣዩ፣ በአርጀንቲና ብሔራዊ ቡድን ከሚጠበቁ ተጫዋቾች ውስጥ አንዱ ነው። ይህ ተጫዋች እንግዲህ ብዙ ነገር ይጠበቅበታል። አሁን ግን ፊርማውን ለማግኘት ሪያል ማድሪዶች ና ፒኤስጂ እየሞከሩ ይገኛሉ። አርሰናል ወደ ጌንክ አቅንቷል ተጠቅሷል። እንግዲህ በጌንክ ቤት በጣም ምርጥ ብቃት ላይ የሚገኝ ታዳጊ የ17 ዓመት ልጅ ስትራርሌት ኮንስታንትለስ ኬንቴስ የሚባል ይህ ተጫዋች እንግዲህ ኮንስታንቲኖስ የሚባል በጣም የሚገርም ብቃት ያለው ግራገር የአስር ቁጥር ሚና ላይ የመጫወት የሚችል በጣም ጥሩ ብቃት ያለው ተጫዋችን እስከ 45 ሚሊዮን ዩሮ በሚደርስ ፊርማ ለሚቀጥለው አንድ ዓመት በዛ የሚቆይ ይሆናል። ይህ እንግዲህ ግሪካዊ ተጫዋች ነው። ማንቸስተር ዩናይትድ በብዙ ክለቦች በተለይ ባየርን የሚፈልገው ነበር። መድፈኞቹ ይህንን ዝውውር ለማድረግ ጥረታቸውን እንደቀጠሉ ነው። ቸልሲ ቤት ስናቀና ቸልሲዎች አሁንም በሚኞል ጉዳይ በግብ ጠባቂው ማለት ነው ድርድራቸው እንደቀጠለ ነው። ጃዋ ፔድሮንም ይፈልጋሉ። ሰላም ውደድማቻችን፣ ይህ ያያ ስፖርት ነው። ላይክ ሼር ኮሜንት ሰብስክራይብ ማድረጋችሁን አትርሱ። እናንተ ላይክ ሼር ኮሜንት ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ውደድማቻችን፣ ኮሜንት መስጫ ቦክስ ላይ ያላችሁን አስተያየትም አስቀምጦልን። እንግዲህ የመጀመሪያው የዝውውር መረጃችን የሚሆነው በቸልሲ ቤት ነው የምንጀምረው። እንግዲህ ቸልሲ በማይክ ሚኞል ጉዳይ እንግዲህ ትናንት የ25 ሚሊዮን ፓውንዱ ቸልሲ መክፈል እንደማይፈልግ አውርተን ነበር። ነገር ግን ዛሬ የወጡ መረጃዎች እንደሚያሳዩት በግል ጉዳይ መስማማት አሳሳቢ አይደለም። የሚቀረው ድርድሮቹን ቸልሲም ሆነ ኤሲ ሚላን ድርድራቸውን ወደ መሀል ወደ ሆነ ዋጋ ማምጣት ይጠበቅባቸዋል። ቸልሲ 10 ሚሊዮን ፓውንድ፣ ከዛ ውጭ ደግሞ 25 ሚሊዮን ፓውንድ የሚፈልገው ደግሞ ኤሲ ሚላን ይኖራል። እስከ 17 18 ሚሊዮን ፓውንድ ይህንን ተጫዋች ለማምጣት ድርድሮቹ የሚቀጥሉ ይሆናል። ቸልሲ በፍጥነት ይህንን ዝውውር ጨርሶ በክለቦች ዓለም ዋንጫ የቡድኑ አካል እንዲሆንለት የሚፈልገው ነው የሚሆነው። ሌላኛው የሚሆነው በክለቦች ዓለም ዋንጫና ቸልሲን ስናነሳ ባጅ ተሰርቷል። እንግዲህ ለአራት ዓመታት ይህንን ዋንጫ የሚያነሳ ቡድን ያንን ባጅ አድርጎ የሚጫወት ይሆናል። ውደድማቾቻችን ሌላ አንድ መረጃም ልጨምርላችሁ። ቸልሲን የሚመለከት ጃኦ ፔድሮን የሚመለከት ነው። ጃኦ ፔድሮ እንግዲህ ቸልሲዎች ከብራይተን ጋር ንግግሮችን እንዳደረጉ እና ተጫዋች ጨምረው ከዛ ውጭ ደግሞ በገንዘብ መስማማት የሚችሉ ከሆነ ጥረቶችን እየቀጠሉ ነው። እስከ ሃምሳ ሚሊዮን ፓውንድ እንግዲህ ያወጣል ብለው ታስባሉ። ስለዚህ ቸልሲዎች ቶሎ የጀደን ሳንቾን ቦታ የሚሸፍን ተጫዋች ፍለጋ ላይ እንደሆኑ ብዙ መረጃዎች ያሳያሉ። ቸልሲና አርሰናል እንግዲህ በጥብቅ የሚፈልጉት ራፋኤል ሊያው አርሰናሎች በአንድሬ በርታ በኩል ንግግሮች እንዳደረጉ የምታውቁት ነው። ነገር ግን አሁን ደግሞ ባየር ሙኒክ የዚህ ተጫዋች ፈላጊ ሆኖ መጧል። በቀጥታ ወደ አርሰናል ቤትና አቅና ቶሚያሱን የሚመለከት ነው። ቶሚያሱ እስከ 25 ድረስ ድር ዓመቱ መጨረሻ በአርሰናል ማሊያ የምናየው አይሆንም። በጉዳቱ የተነሳ ቀዶ ጥገናውን አድርጓል። ቀዶ ጥገናው እንግዲህ በ26 ነው ወደ አርሰናል ወደ ዋናው ቡድን የመመለስ እድል ያለው አርሰናሎች በውሰት ካሉ ተጫዋቾች ሽያጫቸውና ገንዘቦችን ለማግኘት እያሰቡ ይገኛሉ የነለሰን ፋቢዮ ቪዬራ እና ሎኮንጎን የሚመለከቱ ናቸው ቸልሲ ቤት እንመለስና የሊያም ዴላፕን ጉዳይ እናውራል ሊያም ዴላፕ እንግዲህ ትናንት ፊርማውን ካስቀመጠ በኋላ አንደኛ በተለየ ሁኔታ ከዚህ በፊት ብዙ ተጫዋቾችን ሲያስፈርሙ ሰባት ዓመት ነበር ስድስት ዓመት ኮንትራት ነው የፈረመው ይህ ድርድሮች የሚጠበቁ ነበሩ ቸልሲ አንዳንድ ነገሮቻቸውን ጥሩ ትክክለኛ ተጫዋች ነው ብሎ ካሰቡ የሚደራደሩባቸውን ነገሮች እንደሚለውጡ የሚያሳይ ነው ጥሩ የሚባሉ ከዛ ውጭ እኔ ቸልሲ የመጣሁት ዋንጫ ለማሸነፍ ነው ቸልሲን ወደ ትልቅነቱ እንመልሰዋለን የሚል እንግዲህ ሀሳቡን ተናግሯል። ጥሩ የሚባል ነው። እንግዲህ ሌላኛው የሚሆነው ወደ አርሰናል ቤት ስንመለስ ደግሞ አርሰናሎች አሁንም ቢሆን የአጥቂ አማካኝ የሆነ ተጫዋችን ይፈልጋሉ። በተለይ ቀጣይ ኦዴጋርድን የሚተካ አይነት ሰው ያንን በሚመለከት ወደ ጌንክ እንግዲህ ክሪስ ዋትሊ የምታውቁት ጋዜጠኛ ነው። ይህ የዴይሊ ሜል ጋዜጠኛ በግልጽ እንደተናገረው ስታር ላይ ኮንስታንቲነስ ካክተስን የሚባል ተጫዋችን አርባ አምስት ሚሊዮን ዩሮ እንግዲህ መድፈኞቹ በአጠቃላይ ማለትም የተጫዋቹ ብቃት እየታየ የሚጨመሩ ነው። አስራ ሰባት ዓመቱ ላይ ይገኛል። በአስራ ስድስት ዓመቱ ጀምሮ በጌንክ መጫወት ችሏል። ነገር ግን ይህንን ተጫዋች ለማስፈረ ማንቸስተር ዩናይትድ የሚፈልጋል። አርሰናሎች የመጀመሪያውን ንግግር አድርገዋል። እንግዲህ ዝውውሩ የሚጠናቀቅ ከሆነ በጌንክ የአንድ አመት ውል በዛው የሚቆይ ይሆናል። ሌላኛው የሚሆነው የአርሰናልን በሚመለከት አርሰናሎች የአጥቂ አማካኝን በሚመለከት ወይም ደግሞ የውድድር አመቱ ጥሩ ፐርፎርማንስ ያላቸውን ተጫዋቾች በተለይ የዚህ ተጫዋች ዝውውር ሌላኛው ታዳጊ በአርሰናል ቤት ያለውን አጥቂ አማካኝ ቦታ ይጫወታል ተብሎ የሚታሰበውን አርሰናሎች ማክስ ደውንማን አላቸው እዚህ ቦታ ላይ ሌላኛው የሚሆነው ደግሞ በጥሩ ፐርፎርማንስ ላይ የሚገኘው የታ ነዋነሪ አለ ስለዚህ ፉክክሮቹ የሚጠበቁ ነው የሚሆኑ ስለዚህ በሌሎች ቦታዎች ላይ ለምን የተሻለ ተጫዋችን ለማምጣት አያስቡም የሚሉም ተቃውሞዎች አሉ በእንደዚህ አይነት ዝውውሮች አርሰናል አሁን ዛሬ ጥሩ ብቃት የሚያሳይ ተጫዋች ነው የሚያስፈልገው የሚል ነው ሌላኛው መረጃችን ወደ ድማቻችን እንግዲህ ማንቸስተር ዩናይትድ ቤትና ቀናና ከላይ ጀምረን እንያቸው እንግዲህ የማንቸስተር ዩናይትድ ባለስልጣኖች ጄሰን ዊልኮክስን አሁን በሙሉ ቋሚነት ሁኔታ ቴክኒካል ዳይሬክተርነት ወደ ስፖርቲንግ ዳይሬክተርነት ወስደዋል እንግዲህ ማንቸስተር ዩናይትድ ዳናሾርዝን ካሰናበተ በኋላ ያንን ቦታ የሚል ሀሳብ ነበር። ብዙ ሰዎችን ሞክረው ነበር፣ ሊዩስ ካምፖስ፣ አንድሬ በርታ ነገር ግን አልተሳካም። በመጨረሻ ግን እንግዲህ ጀሰን ዊልኮክስን ወደ ስፖርቲንግ ዳይሬክተር ሚና አምጥተዋል። ከዚህ በፊት የማንቸስተር ሲቲ አካዳሚዎች ኃላፊ ነበር፣ የሳውዝሃምፕተን ደግሞ ቴክኒካል ዳይሬክተር እና ስፖርቲንግ ዳይሬክተሩ ያገለግል ነበር። ይህ ለማንቸስተር ዩናይትድ አስፈላጊ ይመስለኛል። ቡድን ውስጥ ያሉትን ልምዶች ካዩ በኋላ ተጫዋቾችን የማሳደግ ኃላፊነት ወይም ደግሞ በኃላፊነታቸውን መጨመር ጥሩ የሚባለው ከዚህ በፊት ለክሪስቶፈር ቪቬል በቅርብ ወራት አስፈርመው ለአጭር ጊዜ ነበር ያመጡት። አሁን ግን ሙሉ በሙሉ የቡድኑ የምልመላ ክፍል ኃላፊ ሆኖ እያገለገለ ይገኛል። ማንቸስተር ዩናይትድ ከሚለቃቸው ተጫዋቾች ውስጥ አንዱ የሆነው ኤሪክሰን በሬክሰም እየተፈለገ ይገኛል። ሬክሰም እንግዲህ ወደ ቻምፒዮንሽፑ እንዳደጉ ይታወቃል። እንግዲህ መቼ ወደ እንግሊዝ ፕሪሚየር ሊግ ይመጣሉ የሚጠበቅ ነው። የሚሆነው አርሰናሎች እንግዲህ በውድድር ዓመቱ ላይ ምርጥ ብቃት ያሳዩ ተጫዋቾቻቸውን እየመረጡ ይገኛሉ። ዛሬ ሶስተኛ ደረጃን ያጠናቀቀው ዴቪድ ራያ ሆኗል። የእንግሊዝ ፕሪሚየር ሊግ የወርቁን ጓንት ያሸንፈው ተጫዋች ሶስተኛ ሆኗል። እንግዲህ ጥሩ የሚባል ነው። በውድድር ዓመቱ 13 ክሊንሽቶችን አስመዝግቧል። በተለይ በሁለተኛ የኳሶችን የመከላከል ብቃት ወይም ደግሞ የማስቀረት ብቃት በጣም አስደሳች ነበር። የኦሊ ዋትኪንስ ኳስ የሚታወስ ነው። የኒውካስትሉ ጨዋታ፣ የማንቸስተር ዩናይትድ የብሩኖ ፈርናንዴዝን ያስቀረበት ኳስ ጥሩ ጥሩ የነበሩ የሩት ጊው ፔናልቲ፣ በአትላንታ ቤርጋሞ ሲሉ ድረስ አርሰናልን ጥሩ እና ውጤታማ ካደረጉ በውድድር አመቱ ጥሩ ፐርፎርማንስ ካሳዩ ተጫዋቾች ውስጥ አንዱ ነው። እንግዲህ ከነዚህ ውጭ እንግዲህ ጁሊያን ቲምበር የሚጠበቅ ነው፣ ዲክላን ራይስ የሚጠበቁ ይሆናሉ። እንግዲህ አንደኛ እና ሁለተኛው ነው የሚያጠናቀቁ ማንቸስተር ዩናይትድ ዩናይትድ ጋር ንሄድ ማንቸስተር ዩናይትድ እንግዲህ ድርድሮች ሂደቶችን በሚገባ ስራቸውን እየሰሩ ይገኛሉ። ማንቸስተር ዩናይትድ ብሪያን ሙብየሞ ለማስፈረም የመጀመሪያ ያሉትን ጥያቄ 45 ሚሊዮን ፓውንድና የታየ የሚጨመር 10 ሚሊዮን ፓውንድ በቀጥታ አቅርበዋል። ነገር ግን ይህ ውድቅ ተደርጎባቸዋል። ያንን ተከትሎ እንግዲህ ቡድኑ ለሁለተኛ ጥያቄ ይዞ የሚመለስ ይሆናል። ሰባ ሚሊዮን ፓውንድ በላይ ነበር ብሬንፎርዶች የሚጠብቁት። አሁን ግን ብሬንፎርዶችም ከፍላጎታቸው ዝቅ ብለው ማንቸስተር ዩናይትድም ካላቸው ከቀረቡት ዋጋ ከፍ ብለው መስማማት የሚችሉት የብሬንፎርድ ዝቅተኛው የመስማማ በ ማቲያስ ኩኛ ሌብል ዋጋው እንዲመጣላቸው ይጠብቃሉ። ይህ ማለት ማንቸስተር ዩናይትድ በ125 ሚሊዮን ፓውንድ በእንግሊዝ ፕሪሚየር ሊግ እንግዲህ 16 ጎልና ሀያ ጎሎች ያስቆጠሩትን ጥሩ ጥሩ የሆኑ ከዚህ በፊት በፈርጉሰን ስር የሚታወቁበት የነበሩት ፕሪሚየር ሊግ ፕሩቭን የሆኑ ተጫዋቾችን ማስፈረማቸው ነው። ይህ ለማንቸስተር ዩናይትድ በጣም ጥሩ ፊርማ ይሆናል ተብሎ የሚጠበቅ ነው። በደሞዝ ጉዳይ ሩቢና ሞሬም ዩናይትድን አሁን ውጤታማ የሚሆኑ ተጫዋቾችን ማምጣት ያስባሉ። ጥሩ ዕድሜ ላይ ያሉ ፒካቸው ላይ ያሉ ናቸው። ሀያ አምስት ዓመታቸው ነው። ሁለቱም ጥሩ የሚባል ትን ያሳያሉ። በተለይ ሚንቦሞ ምን ይለየዋል ካላችሁኝ በጣም የሚመሰከርለት በጣም ታታሪ ሰራተኛ መሆኑ ነው። ስለዚህ ይህ በጣም አስፈላጊ ነው። ለእኔ ሚንቦሞ ከማቲያስ ኩኛ ሁሉ የተሻለ ዝውውር ነው ብዬ አስባለሁ። በምን ካላችሁኝ ለማንቸስተር ዩናይትድ አጨዋወት በጣም የተመረጠ ተጫዋች እንደሚሆን አስባለሁ። ሌላኛ የሚሆነው እንግዲህ ሊቨርፑል ቤት እናቅና። ሊቨርፑል አሁንም ድርድሮችን እያደረገ እንዳለ ይታወቃል። በሊዩስ ዲያዝ ጉዳይ ግን አሁንም ቢሆን ባርሴሎናን የመስማት ምንም አይነት ፍላጎት የላቸውም። ይህ የሆነው ደግሞ ባርሴሎናዎች ለዚህ ተጫዋች ያቀረቡት እስከ 30 እስከ 40 ሚሊዮን ፓውንድ የሚሆኑ ይህንን የመቀበል ፍላጎት የላቸውም። ሊቨርፑሎች ይህንን ተጫዋች መልቀቅ ይፈልጋሉ፣ ነገር ግን የተጠበቀ ከፍተኛ ዋጋ እንጂ በፍጥነት ተጫዋቹን የመልቀቅ ፍላጎት የላቸውም። እስከ 70 80 ሚሊዮን ፓውንድ የሚቀርብ ከሆነ በተለይ አልናስር የዚህ ተጫዋች ፈላጊ ነው። ስለዚህ አልናስር ያንን ያክል ገንዘብ የሚያመጣ ከሆነ ግን ለመልቀቅ ፍላጎት አላቸው። እንግዲህ ይህ ተጫዋች ጥሩ ብቃቱን እንዳለው ይታወቃል። ጥሩ ፐርፎርማንስ እንዳለው ይታወቃል። አልናስር ለክርስቲያኖ ሮናልዶ ለማሳመን የተሻለ ቡድን መገንባት ላይ አተኩረው እየሰሩ ይገኛሉ። ስለዚህ አንዱ የሚ የሚጠበቅ ነው የሚሆነው። እንግዲህ ሌሎች አጫጭር የዝውውር መረጃዎችን ልንገራቹ። ጆሃን ጋርሲያን የሚመለከት ነው። ጆሃን ጋርሲያ አርሰናሎች ሲፈልጉት የምነበሩት አምና ጥያቄ ያቀረቡበት ተጫዋች ነበር። አሁን ባርሴሎናን የመቀላቀሉ ጉዳይ ጨርሷል። ኮንትራት ማፍረሻውን አሁን ባርሴሎና መክፈል የሚጠበቅበት ብቻ ነው። እንግዲህ ሌላኛው የሚሆነው የጃክ ግሪሊሽ ከፊፋ የዓለም የክለቦች ዋንጫ ላይ የማንቸስተር ሲቲ ስብስብ ውስጥ አይካተትም። ይህ በጣም አሳዛኝ ነው። ለመቶ ሚሊዮን ፓውንድ ወጡበት ከአስቶንቪላ የፈረመው ይህ ድንቅ እንግሊዛዊ አሁን ወደ ሌላ ክለብ የሚያቀና ይሆናል። በክረምቱ ብዙ ቡድኖች ያስፈልጉታል። አንዱ ኒውካስትል ነው። ወደዛ ሚያቀና ከሆነ ከኢዲያው ጋር ጥሩ ጥምረትን የመፍጠር እድል ይኖራቸዋል። ሌላኛው መረጃ የሚሆነው ሲሞኔ ኢንዛጊ 54 ሚሊዮን ፓውንድ እንግዲህ እንደተቀበለና የሁለት ዓመት ኮንትራቱ የሚያገኝ ይሆናል አልሃሊን ይዞ የሚመራ ይሆናል። ነገር ግን በአልሃሊ አሰልጣኝነቱ ቪክተር ኦሲሜን ለማስፈረም ጥረቶች እያደረገ ይገኛል። የመጀመሪያ ያቀረቡለት ደግሞ 30 ሚሊዮን ፓውንድ ነው። ነገር ግን የኦሲሜ ጥያቄ በጣም ከፍተኛ ሆኖ ተገኝቷል። ድርድሮቹ እየቀጠሉ ነው የሚገኙት። በእንግሊዝ ፕሪሚየር ሊግ ማንቸስተር ዩናይትድ ኦሲሜን ያለበለዚያ ደግሞ ዓለሙ የኮሬስን የማስፈረም ፍላጎት አላቸው። ይህንን ድርድር በሚገባ የሚወጥ ይሆናል። እንግዲህ የሳውዲ ክለቦች ለናፖሊ ዋጋውን መክፈል ጉዳይ ላይ ምንም ችግር የለባቸውም። ድርድሮቹ የሚጠብቁት ለናፖሊ ከድርድሩ ውጭ ያሉ ሀሳቦች ላይ የሚያተኩር ይሆናል። ሰላም ወዳጆቻችን፣ ይህ ያየ ስፖርት ነው። ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።